ታዲያስ አዲስ በስልክ መስመራችን ላይ ኮማንደር ማርቆስ ታደሰን አግኝተናቸዋል። ለምን ይሆን እንግዲህ እሳቸው ይነግሩናል። ትናንትና ግን አንድ ነገር መነሻው አንድ ጉዳይ ተነስቶ ነበረ። በተለይ ወደ ገርጂ ወደዚህ ወደ ዩኒቲ አካባቢ የፖሊስ ልብስን የለበሱ ሰዎች ተያዙ ብለውናል። ግን ሁሉንም ከኮማንደር ብንሰማ ነው የሚሻለው። ሄሎ ኮማንደር አብሮ ይስጥልን፣ እንደምን አሉ? እግዚአብሔር ይመስገን። ሰላም ናችሁ? አለን ሁሉም ሰላም ነው ኮማንደር። ትናንትና እንግዲህ በተለያዩ የሶሻል ሚዲያ አማራጮች ሲነገር የነበረ ነገር ነበረ፣ ብዙዎችም ሲያነሱት ነበረ። ግን ከናንተ መስማቱ የበለጠ ይሻላል ብለነው ደርሶ ደውለናል። ምንድነው የተፈጠረው? ከእሱ እንጀምር እስኪ የዘረፋ ወንጀል ነው የተፈጸመው። የዘረፋ ወንጀሉ መነሻ አቃቂ ቃሊቲ ክፍለ ከተማ ነው መነሻው። መነሻው አዎ ወረዳ ሶስት አባ ሳሙኤል የሚባል ልዩ ቦታው አባሯ የሚባል ሰፈር አለ። እዛ አካባቢ ነው የተፈጸመው። እንግዲህ የግል ተበዳ ረድኤት አህመድ ነው የምትባለው ግለሰቧ ከሱቅ ወጥታ ስምንት ሰዓት አካባቢ ሀምሳ ሜትር እና ስልሳ ሜትር ያህል እንኳን አልተጓዘችም። ወዲያው እነዚህ ግለሰቦች ይመጣሉ። በነገራችን ላይ በማህበራዊ ሚዲያ ላይ ሊገለጽ ይችላል። የፖሊስ ልብስ በትክክል የፖሊስ ልብስ ስለመሆኑ ፖሊስ ማረጋገጫ መስጠት መቻል አለበት። አንዳንድ ጊዜ ተመሳስለው የፖሊስ ልብስ አልባሳት የሚመስል ለብሰው ወደ ዘረፋ የሚወጡ ግለሰቦች ሊኖሩ እንደሚችሉ ኅብረተሰቡ መገንዘብ መቻል አለበት። እንግዲህ ሁላችሁም እንደምታውቁት ሕጋዊ የሆነው የፖሊስ ደንብ ልብስ የራሱ የሆነ ስታንዳርድ ያለው ነው የራሱ ከለር ያለው ነው። በታስለው ደግሞ ለብሰው የሚወጡ ግለሰቦች ሊኖሩ እንደሚችሉም ታሳቢ መደረግ መቻል አለበት። በማህበራዊ ሚዲያው ላይ እንደሱ እየተባለ ሊገለጽ ይችላል። ግን በእናንተ ሚዲያና ሜንስትሪም በሆኑት ሚዲያዎች ግን የፖሊስን ማረጋገጫነት መያዝ መቻል አለባችሁ። የተለያዩ ማህበራዊ ሚዲያዎቹ ይሄ መታረም አለበት የሚል ሀሳብ አለን። በቅድሚያ ዞሮ ዞሮ ግለሰቦቹ የፖሊስ ደንብ ልብስ የሚመስል ነው የለበሱት። ግለሰቧ ይዟትና መኪናዋ ውስጥ ነው፣ የራሷ መኪና ነው በነገራችን ላይ ኮድ ሁለት ኮድ ሁለት ቢ ሰማኒያ ስምንት አምስት ዘጠና አምስት የሆነ ዲዛይር ተሽከርካሪ እሷ ነው ካስቆሟት። ዋ ልብሱ ስላየች እሷ ትቆማለች። ከዛ በኋላ አንደኛው ይዟት ያስገባታል፣ አንደኛው ደግሞ ማሽከርከር ይጀምራል ማለት ነው። በዚህ ሂደት ውስጥ እያለች እዛው ውስጥ ላይ እንግዲህ የምርመራ መዝገቡ እንደሚያስረዳው አምስት መቶ ሺህ ብር ትራንስፈር እንድታደርግ ነው የጠየቋት። በወቅቱ እሷ አካውንቷ ውስጥ ያን ያህል ገንዘብ እንደሌለ ነው የምታስረዳቸው። በእጇ ግን ሰባት ሺ ስምንት መቶ ብር አካባቢ ጥሬ ገንዘብ ይዛለች። እሱን ይቀበሏታል። ሁለት ስልክ የሚቀበሏታል በዛ ሂደት ውስጥ እንግዲህ ይዘዋት አሁን፣ ቅድም አንተ ወደ ገለጽከው ወደ አገርጂ ወይም ጃክሮስ አካባቢ ይዘዋት እየመጡ የትራፊክ መጨናነቁ ቀዝቀዝ ሲል ግለሰቧ ወይም የግል ተበዳይ ለማምለጥ ነው ጥረት የምታደርገው። በዛ ሂደቱ ውስጥ ትጎተታለች ማለት እነሱ ዝም ብለው እያሽከረከሩ ነው። በመዋላ ላይም በሩ ተከፍቶ እሷ ትወርቃለች። እሷ በምትወርቅ ሰዓት ላይ በቀጥታ እነዚህ ወንጀል ፈጻሚዎች የተፋጠጡት የአንድ ሳጅን ፋንታሁን አለምነህ የሚባል ትራፊክ ፖሊስ ጋ ነው። የቦሌ ክፍለ ከተማ ትራፊክ ቁጥጥር ሞተረኛ አባል ነው ያለ። ከእሱ ጋ ነው የሚፋጠጡት ሰት ላይ እንግዲህ የጉዞ አቅጣጫቸው ወደ ጃኮስ አካባቢ ስለሆነ በስነ ስርዓት ግለሰቦቹ እንዳልከው የፖሊስ የደንብ ልብስ የሚመስል ስለለበሱ ለማስቆም ያዛቸዋል፣ ትእዛዝ ይሰጣል። ትእዛዙን ጥፈው ጭራሽ እንደውም መሪ አዙረው እሱን ለመግጨት ነበር ጥረት ያደረጉ፣ ሞተረኛው ትራፊክ ፖሊሱን ማለት ነው። በዛ ሂደት ውስጥ ወደ ግራ መስመር ይገቡና በግራ መስመር አድርገው በህገ ወጡ መስመር ለማምለጥ ጥረት ያደርጉ፣ ግጭት ይፈጠራል። በዛ ሰዓት ላይ ሞተረኛው ሞተሩን አስነስቶ እየተከተላቸው ስለነበረ ከመኪናው ወጥተው በሚወጡ ሰዓት ላይ እሱም ሞተሩን አቁሞ በፍጥነት በሩጫ ነበር ሲከታተላቸው የነበረው። በነገራችን ላይ የሰራው ስራ ምንም እንኳን ስራው ቢሆንም በጣም የሚያስመሰግነው ስራ ትራፊክ ፖሊስ አባሉ። ዞሮ ዞሮ ግለሰቦቹ ተሯሩጠው አንደኛው የሆነ ምግብ ቤት ውስጥ ነው የሚገባው፣ አንደኛው ደግሞ የሆነ ሰው ቤት ውስጥ ይገባል። ፖሊሱን በአካባቢው ላይ ያለው ማህበረሰብ ትብብር ጠይቆ እንግዲህ አንድ ግለሰብ ሁለት ሰዎችን ለመያዝ በጣም ነው የሚያስቸግረው፣ የብረ ትብብር ባይታከልም ልክ ነው ምናልባት ቢይዝ እንኳን አንዱን ነበር የሚይዘው ማለት ነው። ስለሮጡ ግን የህብረተሰቡ ትብብር ታክሎበት ሁለቱም ተጠርጣሪዎች በቁጥጥር ስር አውሏቸዋል። አውሎም ለቦሌ ክፍለ ከተማ ፖሊስ መምሪያ አስረክቧቸዋል። አጠቃላይ ያለው ነገር ይሄ ነው። ዞሮ ዞሮ ቅድም ያልኩ ሌሎች ፈርዘር በምርመራ ሂደት የምናረጋግራቸው እና ከታይ ለህብረተሰቡ ግልጽ የምናደርጋቸው ነገሮች እነሱ ነገሮች እንደተጠበቁ ሆነው ህብረተሰቡ ግን እንግዲህ ያው ጥንቃቄ ማድረግ። ኮማንደር፣ እንደው የመጨረሻ ጥያቄ ይሄ አሁን ከፋቲክ ጋር የተያዘ ከፖሊስ ደንብ ጋር የተያዘ በየእንትኑ ተመሳሳይ ጫማዎች፣ ልብሶች ይሸጣሉ። የተለያዩ ግለሰቦች ይለብሳሉ። ይሄንን ጫማው አሁን ህጋዊ ፌዴራል ፖሊስ የሚያደርገው ጫማን የፋቲክ የሚለብሱ የህግ ባለሙያዎች የሚያደርጉትን ጫማ የተለያዩ ግለሰቦች ስታንዳርዱን የጠበቀ ዩኒፎርም አንደኛ ያኛውን ማን ነው ገበያው ላይ ሲሸጥ ወይ ገዢው ተመሳስሎ ሲለብስ ማን ነው የሚቆጣጠረው? አንዳንዴ ሁለቱንም የመደበላለቅ ነገር አለ። በፊት ነው የማቀው፣ አንድ ፖሊስ አንድ አይነት ጫማ አንድ አይነት ልብስ። አሁን የተዝጎረጎረ ነው፣ ገበያ ላይ ታገኘዋለህ። ይሄ ፖሊሱ ያደረገውን ጫማ ሌላም ግለሰብ ያደርገዋል። እና ዩኒፎርምን ፋቲክን የማክበርና ይሄን የመጠበቅ ጉዳይ እንዴት ነው በትክክል ትክክለኛ እይታን የገለጽከው በአንድ ወቅት ላይ ከቁጥጥሮች በማድረግ እርምጃ መውሰድ እንጀምራለን። ለነገሩ ይሄን እርምጃችን አጠናክረን እንቀጥላለን። ፖሊስ የደንብ ልብስ ለፖሊስ ብቻ የተሰጠ ፖሊስ ብቻ ህጋዊ የሆነ ፖሊስ ብቻ ሊጠቀምበት የሚችል መታወቂያ ያለው ፖሊስ ሊጠቀምበት የሚችል ከሁሉም በላይ ደግሞ የከተማውንም የሀገርንም ሰላምና ደህንነት የማረጋገጥ ኃላፊነት የተሰጠው ሀይል ብቻ እንዲለብሰው የተፈቀደ ህጋዊ ነው። ይህ በሚያደርጉት ላይ የተጠናከረ የሆነ እርምጃ እንወስዳለን። ለነገሩ እርምጃዎቹ እንዳልከው ቀጣይነት የላቸውም እንጂ እርምጃዎች እየተወሰዱ መጥተዋል። ዞሮ ዞሮ ግን በእንደዚህ አይነት ተመሳስለው የሚታዩ ልብሶችን ለብሶ የሚመጣ ግለሰብ ፖሊስ ይሁን አይሁን የሚለውን ነገር ለማረጋገጥ ህብረተሰቡ መታወቂያን የመጠየቅ ኃላፊነት አለበት፣ መብቱም ነው። መብቱ ነው መጠየቅ ይችላል። መታወቂያችን ላይም አለ፣ ፖሊስ ህግን የማስከበር ስልጣን ተሰጥቶታል። መታወቂያውን የማሳየት ግዴታ አለበት ነው የሚለው፣ ይላል። ፖሊሶቻችንም መታወቂያቸውን አሳዩ በሚባልበት ሰዓት ላይ ያለምንም እንደውም ሳይባሉም ጭምር ነው ማሳየት የሚጠበቅባቸው። ዞሮ ዞሮ የማያሳይም ከሆነ ፖሊስ ስለመሆነ ማረጋገጫ አሳየኝ ማለት ያው ከህብረተሰቡ የሚጠበቅ ነው የሚሆነው። ከዛ ባሻገር ግን መተላለፍ የሚገባው ነገር ምንድን ነው? ጥንቃቄ መደረግ መቻል አለበት። አንድ ሁለተኛው ነገር የትራፊክ ፖሊስ አባሎቻችንም የወንጀል መከላከል ስራን መስራት እንደሚችሉ ህብረተሰቡ መገንዘብ አለበት። አንዳንድ ጊዜ የግንዛቤ ክፍተት አለ። ትራፊክ ስለሆነ ብቻ የትራፊክ እንቅስቃሴውን ካልሆነ በስተቀረ ወንጀለኞችን መያዝ እንደማይችል አይነት ህገወጥን መከላከል እንደማይችል አይነት ተደርጎ ይታሰባል። አንድ ሁለተኛ የወንጀል መከላከል አባሎች ደግሞ የትራፊክ ፍሰቱን ማሳለጥ የማይችሉ አንዳንድ ትራፊክ ማለት አንዳንድ አሽከርካሪዎች እንደውም እስኪ መንጃ ፈቃድ ብሎ አንድ የወንጀል መከላከል አባል ቢጠይቃቸው አንተ ትራፊክ ነህ እንዴ? ለምንድን ነው የምሰጥህ? የሚል አይነት ይህ ትክክል አይደለም። ስለዚህ ትራፊክ ፖሊሱም ወንጀል መከላከል አባሉም ሁለቱንም ስራ በእኩል ደረጃ የመስራት መብት እንዳላቸው ወይንም ኃላፊነት እንዳለባቸው ህብረተሰቡ መገንዘብ መቻል አለበት። ከሁሉም በላይ ግን ያው ቅድም የገለጽኩልህ ወንጀል ፈጻሚዎቹ እንዲያዙ ዋናው ሚና የተጫወተው ህብረተሰቡን ጭምር ስለሆነ ትራፊክ ፖሊሱም ሊደነቅ ይገባዋል። በሆነ ሁ እናመሰግን ትራፊክ ፖሊስ አባሉም ምንም እንኳን ኃላፊነቱ ቢሆንም ስራው ቢሆንም የሰራው ስራ እውቅና የሚሰጠነው። ተቋማችንም እውቅና ይሰጠዋል፣ ተቋማችንም ያመሰግነዋል። እንግዲህ አጠቃላይ ያለው ነገር ይሄ ነው። እንግዲህ ከሞላ እንግዲህ አደራ ምንላችሁ እንደዚህ አይነት ዋጋ የሚከፍሉ ዋጋ የተከፈለለትን ትራፊክ ዩኒፎርም ስርዓት በሌለው መንገድ የማይለብሱ የሚደበላልቁ የሚቀላቅሉ ይህን ይህን ነው እንግዲህ ከህብረተሰቡ ህጋዊ ሰውነት በግልጽ ይለይ ነው የኛ መልዕክት። በጣም ትክክለኛ መልእክት ነው። እኛም እንቀበላለን። እናመሰግናለን። በጣም እናመሰግናለን። ኮማንደር ማርቆስ ታደሰ ከእኛ ጋር ስለነበረት ቆይታ በጣም በጣም አድርገን እናመሰግናለን። እኔም አመሰግናለሁ። በጣም ሩቅ ነው መብራት ኃይልን አልፈው ምናምን ማለት ነው። መነሻቸው የአባታሜል ከተባለበት ቦታ ከሆነ እንግዲህ አየህ፣ አሁን ግልጽ አድርገውታል ኮማንደር። እንዲህ አይነት የህግ ሽፋንን በህግ ስም በህግ ተመሳስለው እንዲህ አይነት ወንጀል የሚፈጽሙ ግለሰቦች አሉ። ግን ደግሞ ያው ህጋዊ ሰው ላይ ጥላቸዋል። የትራፊኩ ሊመሰገን ይገባል በእውነቱ።